ስፖርታዊ ዘገባዎች ላይ የምናርፍበት ሰዓት ላይ ነን። በቅድሚያም ቅዱስ ጊዮርጊስ እግር ኳስ ክለብ እናነሷለን። አድማጮቻችን፣ እንደሚታወቀው ከዚህ በፊትም በሲዲ ስፖርት መሰናዷችን ላይ አንስተነዋል። አሁንም የቅዱስ ጊዮርጊስ ጉዳይ አነጋጋሪ ሆኖ እንደቀጠለ ይገኛል። ቅዱስ ጊዮርጊስ እግር ኳስ ክለብ ታሪካዊ ክለብ ነው። ቅዱስ ጊዮርጊስ እግር ኳስ ክለብ የክለቦች ሁሉ አባት ነው ብንል ማጋነን አይሆንም። በርካታ ደጋፊዎች ያሉት በጣሊያን ጦርነት ጊዜ ብዙ ፈተናዎችን ያለፈ ቅዱስ ጊዮርጊስ በራሱ አንዱ የኢትዮጵያ መገለጫ የሆነ እግር ኳስ ክለብ እንደሆነ ይታወቃል። ቅዱስ ጊዮርጊስ ሲያመው፣ ሁሉም ደጋፊ ይታመማል። ቅዱስ ጊዮርጊስ ሲታመም፣ ሁሉም ክለብ ይታመማል። ምክንያቱም ቅዱስ ጊዮርጊስ የሁሉ መሠረት የሆነ ክለብ ነው። በኢትዮጵያ እግር ኳስ ታሪክ በርካታ ዋንጫዎችን ያነሳ እግር ኳስ ክለብ ነው። ቅዱስ ጊዮርጊስ እንዲህ አይነት ግጥምጥሞሽ ከዚህ በፊት ከፋይናንስ ጋር አጋጥሞት ሊያውቅ ይችል ይሆናል። ግን ቅዱስ ጊዮርጊስ ብዙ ፈተናዎችን የተሻገረ ክለብ ነው። እነዛን ፈተናዎችን በድል የተወጣ እግር ኳስ ክለብ እንደሆነ ይታወቃል። የኢትዮጵያ ኩራት ከሆኑ ክለቦች መካከል አንዱ ቅዱስ ጊዮርጊስ በደጋፊዎቹ አጠራር ሳንጃው ወይም ሴንት ጆርጅ እንደሆነ ይታወቃል። ይህንን ክለብ ፋይናንስ እያናጋው የውስጥ ማንነቱን እየረበሸው ይገኛል። በባለፈው ዓመት የጨረሰበት መንገድ፣ ሊጉን ያጠናቀቀበት መንገድ ከብዙ ፈተናዎች ጋር እየታገለ ነው። በዚህ ሁኔታ እያለ ከመስታወት ጀርባ ምልክት እየተሰጠኝ ስለሆነ ነው። ምልክት እያሳዩ ሌላ እንዳይመስላቸው አርማጮች፣ ለሚታየው እና የቅዱስ ጊዮርጊስ እግር ኳስ ክለብ ባለፈው ዓመት ፈተናዎችን ሲያልፍ የፋይናንስ ችግር ሲከሰትበት ተጫዋቾች ለበርካታ ወራት ደሞዝ ሳይከፈላቸው፣ ኢቨን አሁን ራሱ ትናንት የቅዱስ ጊዮርጊስን የቅርብ ሰው ለማናገር ሞክሬ ነበር። ሶፊ ወራቶች ተቆጥረዋል። ደሞዝ ያልወሰዱ ተጫዋቾች አሉ። በጣም የሚገርም ሁኔታ ማለት ነው። ይሄ ክለብ በዋናነት ይህንን ፈተና ይወጣዋል ተብሎ የተጠበቀው በጠቅላላ ጉባኤው ምርጫ ላይ ነበር። ግን ጠቅላላ ጉባኤው ሌላ ውዝግብ ይዞ መጣ። የኦዲት ሪፖርት ሲደረግ ቅዱስ ጊዮርጊስ ሜዳውን ደብረ ዘይት ያለውን ሜዳ ጨምሮ፣ ተጫዋቾቹን ጨምሮ፣ ክለቡ ያለውን አውቶቡስ ጨምሮ አጠቃላይ ሀብቱ 13 ሚሊዮን ብር በሚል ሪፖርት ተደረገ። የዛሬን ያርገውና ቅዱስ ጊዮርጊስ ለአንድ ተጫዋች የሁለት ዓመት ሲከፍለው የነበረ ብር ነበር። 13 ሚሊዮን ብር ግን አውቶቡሱን ጨምሮ ጠቅላላ የቅዱስ ጊዮርጊስ ንብረት 13 ሚሊዮን ብር ነው መባል። ያም አለ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ እግር ኳስ ክለብ 163 ሚሊዮን ብር ዕዳ አለበት ተብሎ ሲነገር፣ ደጋፊዎች አብዛኞቹ ይህንን ክለብ ልናጣው ነው ወይ? ብዙዎች እንደ ነፍሳቸው የሚያዩት እግር ኳስ ክለብ ነው። 163 ሚሊዮን ብር ዕዳ አለበት። ኦዲት ሪፖርት ላይ የቀረበ ነው ይሄ ክለብ። ምርጫ ሲደረግ ደጋፊው ለሁለት ተከፈለ። አብዛኛው አሁን ያለው አካል መልሶ በምርጫው እንዲጠቃለል ሲደረግ 13 ሚሊዮን ብር ነው ሀብት አለህ ያለኝ ቦርድ አባል መቶ 63 ሚሊዮን ብር ዕዳ አለበት ያለኝ ቦርድ አባል በምን መነሻ ነው አሁንም የቦርድ አመራር ሆኖ በቅዱስ ጊዮርጊስ እንዲቀጥል የተፈቀደለት የሚል ጥያቄ አነሱ። ብዙዎቹ አነሱ ይህን ጥያቄ። ማጆሪቲው የቅዱስ ጊዮርጊስ ደጋፊ ይህንን ሀሳብ አንጸባረቀ። አዎ። አቶ አብነት ገብረ መስቀል ቅዱስ ጊዮርጊስን እንደ ነፍሳቸው የወዱት ነበር። ምንም ጥያቄ የለው። ቅዱስ ጊዮርጊስን አገልግሏል። አዎ ለቅዱስ ጊዮርጊስ መስዋዕትነት ከፍለዋል። አዎ። ግን ይሄኛው ግሩፕ ማጆሪቲው የቅዱስ ጊዮርጊስ ደጋፊ አቶ አብነት ገብረ መስቀል ላደረጉልን ውለታ ክለባችንን በባለፉት ጊዜያቶች መውደቅ መነሳትም እንዳለው ነው ለመሩት አመራር እናመሰግናለን፣ ግን ይበቃቸዋል ነው እያለ ያለው ማለት ነው። ለሁለት የተከፈለው ሀሳብ ነው። ይበቃቸዋል ምክንያቱም ሌላ አዲስ የቦርድ አመራር ይምጣ። ክለቡ አደጋ ውስጥ ነው። በፋይናንስ ችግሬ ሊያወጣኝ ያልቻለው የቦርድ አባል በምን ሪዝን ነው አሁንም ሊቀጥል የቻለው በቅዱስ ጊዮርጊስ እግር ኳስ ክለብ የቦርድ አመራርነት የሚል ጥያቄ ተነሳ። በዚህ መሀል መታወቂያ ለተወሰኑ ደጋፊዎች ተሰጠ። እነዚህ ሰዎች ጠቅላላ ጉባኤ ውስጥ ከዚህ ቀደም ሚሊኒየም አዳራሽ ጥቅጥቅ ብሎ ከዳር እስከ ዳር ሞልቶ ጠቅላላ ጉባኤ ሲያደርግ የነበረው ስመ ገናናው ታላቁ የኢትዮጵያ ኩራት የሆነው ቅዱስ ጊዮርጊስ አሁን ግን በትንሽ ሆቴል አዳራሽ ውስጥ በጣት የሚቆጠሩ የጠቅላላ ጉባኤ አባላት ደጋፊ ተብለው ገብተው ይሄንኑ ነባሩን ቦርድ እንዲቀጥል አደረጉት። ማጆሪቲ የቅዱስ ጊዮርጊስ ደጋፊ አዘነ፣ አነባ፣ አለቀሰ። ክለባችን ልናጣው ነው ወይ የሚል ሐሳብ ተነሳ፣ ክርክር ተደረገ። ክለቡን እንወዳለን የሚሉ አካላቶች ጉዳዩን ወደ ፍርድ ቤት ይዞት ሄዱ እና ፍርድ ቤት ላይ እንዲታገር ተደረገ። ምርጫው ማለት ነው። ሶፊ ቀጥልበት ው ግርምሾ ያው ስለ ቅዱስ ጊዮርጊስ እግር ኳስ ክለብ መናገር ማለት ያው ስለ ኢትዮጵያ እግር ኳስ መናገር ማለት ነው። ቅዱስ ጊዮርጊስ የኢትዮጵያ እግር ኳስ ትልቁ የታሪክ ፍላጭ ነው፣ የታሪክ አካል ነው፣ እንደ ሌሎች የሀገራችን ክለቦች ሁሉ ማለት ነው። እና ይሄ ክለብ በቀላሉ ችግሩን ሊፈታ የሚችልበት አማራጭ እጁ ላይ ገብቶ ነበረ ብዬ አስባለሁ። በመነጋገር በመደማመጥ በመተራረም የተሻለውን ሀሳብ በመውሰድ በልሀኝነት በጥላቻ እና በመሳሰሉ ነገሮች የሚፈታ ችግር የለም። ያጠፋውን አካል ቁጭ አድርጎ መምከር፣ ወደፊት ሊመጣ የሚችለውን ጥፋት መከላከል፣ ይሄ ከደጋፊው የሚጠበቅ ትልቁ ስራ ነው። ያደረጉ አሉ። በብዛት በአብዛኛው የጊዮርጊስ ደጋፊ በ ተመረጡትም አካል በኩል ደግፎ ይሁን ሌላ አካልም ደግፎ ይሁን ግን በቃ በመስማማት ክለብ ወደፊት እንዲመጣ ለማድረግ የተሻላቸውን ጥረት ያደረጉ ጥቂት የማይባሉ በርከታ ያሉ ደጋፊዎች አሉ። በተቃራኒው ደግሞ ግጭቱን ወይም የቅዱስ ጊዮርጊስን ችግር ይበልጥ ወደሚያባብስ ሁኔታ ውስጥ እንዲገባ ለማድረግ ደግሞ ሲሰሩ የነበሩ አካላቶች ይታያሉ። ይህ ታሪክ ይፋረዳል። ዛሬ ያመለትክ ቢመስል ነገ ደግሞ መልሶ ታሪክ ይይዛል። ነገ ምክንያቱም፣ አታልፎማ ነገ እውነት ናት፣ ፍርጥ ብላ የምትወጣው ዛሬ በሆነ በሆነ ነገ ልታጭበረብር ትችላለ። ነገ ግን ታሪክ ተወቃሽ ትሆናለ። ስለዚህ እኛ ባለፈው አስቀምጠናል መፍትሄ ሀሳብ ብለን ብትቀበሉት፣ ተቀበሉት፣ አትቀበሉት፣ አትቀበሉት ብለን ያስቀመጥነው አንደኛ ምርጫው የተካሄደበት ዕለት ላይ ክፍተቶች ነበሩ፣ የተነሱ ጥያቄዎች ነበሩ። በዙም ሰው ተመርጧል። ኢቨን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ሳይቀር ግን ጥያቄ አንስተዋል እዛ ላይ። እንዴት በዙም ሰው ይመረጣል? እንዴት በኢንተርኔት ሰው ይመረጣል? የውጭ ውጭ ሀገር ያሉ ሰዎች እንዴት ትመርጣላችሁ? የሚል ጥያቄ ጭምር ያነሱበት ሂደት አለ። እዛ ጥረ የወጡ ደጋፊዎች ነበሩ። በቂ ናቸው ወይ? አሁን ደጋፊ አባል የጊዮርጊስ አባል ደጋፊ ያቁጥር ብቻ ነው። እውነት ለመናገር ያቁጥር ብቻ ነው የጊዮርጊስ አባል አይመስለኝም። ጊዮርጊስ ብዙ የተመዘገቡ አባላቶች አሉት። ምርጫው እንዲመርጡ የተፈለጉ ሰዎች ሊኖሩ ይችላሉ፣ ላይኖሩ ይችላሉ። ይሄ በውስጥ የተሰራ ሴራ አለ የለም የሚለውን እንግዲህ ወደፊት ፍርድ ቤት በትንታኔ የሚያየው ጉዳይ ነው የሚሆነው። አሁን ግን ለጊዜው ታግዷል፣ ግዳ ተላልፎበታል። የቅዱስ ጊዮርጊስ ምርጫ ታግዷል፣ በሚመለከተው አካል ማለት ነው። እኔ አሁንም አረፈደን ብዬ አስባለሁ። ግርምዬ እኔ ይሄ ግልምነቴ ነው ግርምሾ ያንተ ማሰብ ሊሆን ይችላል። እኔ ግልን ምነት አረበሽ አረፈ አረፈደም። አሁን አንድ ነገር ማድረግ ይቻላል። ከሳሾቹም ቁጭ ብላ ያወሯቸው፣ ተከሳሾቹም ቁጭ ብላ ያወሩ እንደ አዲስ በሚያዋጣ መንገድ አይ ቲንክ እኔ እዛ ውስጥ የገቡት ሰዎች አላቅም። የግል ጥቅም ሊያሳድዱ የሚችሉ ሰዎች ሊኖሩ ይችላሉ። ግን ደግሞ ላያሳድዱ የሚችሉና ክለቡን ተሸክመው ወደ ሜልካቸውን የኖሩ ሰዎችም አሉ እዛ ውስጥ ስለ ክለቡ የሚያስቡ ከሆነ ስለ ክለቡ ወደፊት ለውጥ የሚያስቡ ከሆነ ወደሚያዋጣው መንገድ መምጣት ያስፈል። ለቅዱስ ጊዮርጊስ ስትል ዝቅ ማለት ይኖርባል። ለቅዱስ ጊዮርጊስ ስትል ለማንም አይደለም፣ ለከላ የሚባለው ግለሰብ ለማጎንበስ አይደለም፣ ለከላ የሚባለው ሰው ለማጨብጨብ አይደለም። ለጊዮርጊስ ስትል ግን መጎንበስ ካለበት ጎነበሳል፣ ማዘን ካለበት አዝናል፣ ዝቅ ብለ ማለፍ ካለበት ዝቅ ብለ ታልፋል። ስለዚህ እኔ መነጋገር እና ወደ መፍትሄው መምጣት ወደ ተሻለው ወደ ተሻለው ሐሳብ ብዙ ደጋፊዎችን ለማናገር ሞክሬ ያለው እኔ ከተለያዩ አካላቶች ትናንት በተለይ የእገዳውን ሁኔታ እኛ ዜና ከሰራን በኋላ ማት በየአቅጣጫው ደውሏል። ከተመራጮቹ፣ ከውጭ የሚያሉ ከአገር ውስጥ የሚያሉ ጊዮርጊስ ትክክል ናቸው። ስለሚመለከታቸው ያነሷቸው ሀሳቦች አሉ። እነ ከላይ መግባታቸው ልክ አይደለም። እነ እንደዚህ አይነት ሰዎች ቢመጡ ውጭ ሀገር እንዲህ አይነት ሰዎች አሉ፣ ሀገር ውስጥም እንዲህ አይነት ሰዎች አሉ። እንዲህ አይነት ካምፓኒ የሚያገዝ ቢመጣ ምናምን የሚሉ ሀሳቦች አሉ። ጭምቅ ይደረግ፣ ቁጭ ብላችሁ ተወያዩ። ግዴላችሁ ለጊዮርጊስ ስትሉ ወንበር ሳቡና ቁጭ ብላችሁ ተነጋገሩ። በዚሁ ከቀጠለ የክለቡ ጉዳይ አደጋ ውስጥ ነው ያለው። ቅድም እንዳልከው ግርምሾ እንግዲህ በውስጥ ውስጡን የሰማ ነው፣ ውስጥ ውስጡን ውስጥ አዋቂ። በደረሰን መረጃ ክለብ አሁን ያለው አካውንት ማረጋገጫ ይፈልጋሉ፣ እነሱን በእርግጥ ክለቡም ይፋ የሚያደርግ ይመስለኛል። አሁን እንደዚህ ከሆነ ቀጣይ ምንድን ነው የሚሆነው? በስሜት በስሜትና ገና ይመጣል ብለ እኮ ገንዘብ እኮ አይሰራም። እግር ኳስ እኮ እግር ኳስ ገንዘብ ይፈልጋል። ምንም ጥያቄ የለው። ነገ ገና ላገኝ እችላለሁ ብለ የከተማ መስተዳደር ክለብ ብትሆን የሆኑ ክለቦች እንዳረጉት የኮብልስቶን ተብሎ የተበጀተ በጀትን አጥፈህ ሲቸግር ለቡድን እንድታረግ ትችላለህ። ጊዮርጊስ ግን ምንም የለውም፣ ወይ ሆቴል አያክራይ ወይ ሜዳ አክራይ የተለየ የሚያገኘው ገቢ የለም። ወይ ከመንግስት አይደጎም አያገኝም። ስለዚህ አብዛኞቹ ስፖንሰር ነው። አንደኛ ስፖንሰሮች በእንዲህ አይነት ግጭት ውስጥ መግባት አይፈልጉም። ግጭት ባለበት ነገር ውስጥ ስፖንሰሮች መግባት አይፈልጉም። እስካሁን ያሏቸው ስፖንሰሮች ምን ያሎቹ ቀጥሎ እኔ ማንሳት ዲቴይል መግባት ስለማልፈልግም ክለቡን ይበልጥ እንዳይረብሽ ስለምፈራ ስንቶቹ ከዚህ ምርጫ በኋላ ምን ያሎቹ ስፖንሰሮች ራሳቸውን አገለሉ፣ አንፈልግም አሉ። ይህንን ማሰብ ያስፈልጋል። ነገስ ማንም ይመጣል በዚህ ጉዝግብ በዚህ ግጭት ውስጥ በዚህ ሁኔታ ውስጥ ደጋፊው በተከፋበለፈለበት ስሜት ውስጥ ማን ነው መቶ ስፖንሰር የሚያደርግ ማነው መቶ የሚደግፍ የሚለው ጥያቄ የሚያስነሳ ነው። እባካችሁ ኔ ለኢትዮጵያ እግር ኳስ ስትሉ፣ ለቅዱስ ጊዮርጊስ ስትሉ፣ ኢጎ ያላችሁ ሰዎች ቁጭ ብላችሁ፣ በግራም በቀኝም ያላችሁ ነገሩን ማባባሱን ተውና ቁጭ ብላችሁ ይሄ ጥሩ አጋጣሚ ነው። ህግ ማገዱ ጥሩ አጋጣሚ ሊሆን ይችላል፣ ለመልካም ነገር ሊሆን ይችላል። ቁጭ በሉና ተወያዩ፣ የተሻለውን ሰው አምጡ፣ የተሻለ ለውጥ ሊያመጣ የሚችል ጊዮርጊስ። እኔ ጊዮርጊስ ቅዱስ ጊዮርጊስ እንደዚህ አይነት አለም ላይ በኢትዮጵያ ስታንዳርድ በኢትዮጵያ ስታንዳርድ ስንመለከተው እንደ ቅዱስ ጊዮርጊስ ፖቴንሻሊ ሀብታም ክለብ የለም። ፖቴንሻሊ ነው ያልኩት፣ ብዙ ስፖንሰር ማግኘት የሚችል ብዙ ባለሀብቶች ደጋፊ ያሉት፣ ግረቡን ከልብ የሚወዱ ባለሀብት ደጋፊዎች አሉት። ብዙ ስፖንሰሮች ለመደገፍ ፍላጎት ያላቸው ደጋፊ፣ ብዙ ደጋፊ ስላለው ክለቡ ከሌላ ክለብ ጋር ኮምፔርና ኮንትራስት እያረግኩ አለም፣ እያነጻጸርኩ አለም ከሌላ ክለብ ጋር በዚህ ጋር ይታሰብልኝ። ስለ ጊዮርጊስ ብቻ እያወራን ስኖር ፖቴንሻሊ አቅም አለው ክለቡ አይደለምና የኢትዮጵያ አፍሪካ ምርጥ ክለብ መሆን ይችላል። በታሪክም በዝናም ከረንትሪ ያሉት አባላቶች ያሉት አቅም ፖቴንሻል የመጠቀም ከቻል ያንን ማድረግ ይችላል። ያንን ለማድረግ ግን ቁጭ ብሎ መነጋገር ጊዜው አሁን ነው። ይበልጥ ነገሮች ሳይባባሱ፣ ወደ ተጫዋቾች ወደ ሌሎች አካላቶች ነገሩ ገብቶ ሳይበለሻሽ፣ ቁጭ ብሎ ወደ መፍትሄ መምጣት ተገቢ ነው ብዬ አስባለሁ። ይሄን ቢያደርጉ የሚል ምክር ሀሳቤን ለማስቀመጥ ያለው ግርማ በጣም መሰረታዊ ሀሳብ ነው። ሶፊያ ያነሳው ቅዱስ ጊዮርጊስ የከሌ ብቻ ተብሎ የሚተው ክለብ አይደለም። የኢትዮጵያ ሀብት ክለብ ነው። ሁላችንም የሚመለከተን ክለብ ነው። ያለ ቅዱስ ጊዮርጊስ ኢትዮጵያ ቡና ምንም ነው። ያለ ኢትዮጵያ ቡና ቅዱስ ጊዮርጊስ ምንም ነው። ሁለቱ ሲደጋገፉ ያምራል። የሁለቱ ክለብ ደጋፊዎች ስቴዲየም ላይ ሲቀርቡ ውበት ናቸው፣ ድምቀት ናቸው። ቅዱስ ጊዮርጊስን ስናጣው ደጋፊውን ነው የምናጣው። ቅዱስ ጊዮርጊስን የምናጣ ከሆነ ብዙ ነገር ነው በኢትዮጵያ እግር ኳስ ላይ የምናጠው ቅዱስ ጊዮርጊስ ለኢትዮጵያ ብሔራዊ ቡድን መስዋዕትነት የከፈሉ በርካታ ተጫዋቾችን ማፍራት የቻለ ስመ ገናና ኢትዮጵያዊ ክለብ ነው። ሴንት ጆርጅ ይሄንን ክለብ ደጋፊዎች ድምፃቸው ይሰማ። ይሄንን ጉዳይ ወደፊት ማስተካከል ማስተካከል ይቻላል። አሁን በተለይ ነውን ደጋፊ ድምፅ የሚሰጥበት ሂደት ዓለም ላይ አሁን ስታየው ወይ ሼር መኖር አለበት፣ ድምፅ ለመስጠት ሼር ሊኖር ይገባል። እሱ አንዱ ክፍተት ነው። ባይዘው እሱ ክፍተት ነው። እሱ በሕግ በሕግ መስተካከል አለበት። እንዳሁኑ አይነት አካሄድ ወደፊትም ሌላ ጣጣ ይዞ ይመጣል። የሆነ እንግዲህ በቀጣዩ ዓመት ጠቅላላ ጉባኤ ላይ ምናምን በሕግ አርቅርቀው የተሻለ ነገር ደጋፊ ስለሆንክ ብቻ መታወቂያ ስላለ ብቻ መተ መምረጥ የለብም ቢያንስ ሼር ሊኖር ይገባል። እንደ ሼር መጠን የምርጫ ነገር ዓለም ላይ ያለውን ሌሎቹ ክለቦች በመንገድ ነው የሚሄዱት። አሉ ኮ ዓለም ላይ የደጋፊ ክለብ ባየር ሞኒክ የደጋፊ ክለብ ነው ተብሎ ነው የሚታሰቡ። እነ ባርሴሎና የደጋፊ ክለብ ናቸው ተብሎ የሚታመኑ ትልልቅ ክለቦች አሉ ዓለም ላይ ዓለም ላይ ማለት ነው ትልልቆቹ ክለቦች ደጋፊዎች የሚዘውሯቸው ደጋፊዎች የሚመሩ ግን ራሱን የቻለ መስተራ እኛ ሀገር ላይ ጊዮርጊስ የተሰራው ነገር ስትመለከት ደጋፊ መታወቂያ ስላለ ብቻ መታ ትመርጣለ እንዴ? ፎርጅድ መታወቂያ ሰጥቼ ቢሆንስ በጣም የምፈልገውን ሀምሳ ሺህ ሰው ከሆነ ሀገር አምጥቼ ወይም ከሆነ ቦታ አምጥቼ መታወቂያ ብድ አድዬ በምንድን ነው ማረጋገጫ? ስለዚህ ይህኔን የሚቀርፍ ህግ ማርቀቅ ወደፊት ይፈልጋል። አሁን ግን ላላችሁበት ችግር ቁጭ ብላችሁ በሁሉም አቅጣጫ ያሉት ሀሳብ አለኝ የሚል የተጣላ የተናደደም ያኮረፍም ቁጭ ብላችሁ ጠረጴዛ ላይ ወደ ተሻለው መፍትሄ እንድትመጡ ሲዲ ስፖርት ወንድማዊ፣ ቤተሰባዊ እንደ ኢትዮጵያ እግር ኳስ ወዳጅነት ሀሳባችን እንሰጣለን። ይህን ወይ ሀሳብ ግ እና ቅዱስ ጊዮርጊስን ማዳን ላይ ነው አሁን ጥያቄው። ሌላውን ተውት፣ ቅዱስ ጊዮርጊስን ማዳን ላይ ነው። ክለቡን ከልብ የምትወዱ ደጋፊዎች አድኑት፣ ይህንን ክለብ ነገ ከፈረሰ በኋላ እንደገና ሌላ ጣጣ ውስጥ ከመግባት ክለቡን የማዳን ሥራ መሥራት ተገቢ ነው የሚለውን ነው። እንደ አንድ የሚዲያ ባለሙያ ሐሳባችንን አስተያየታችንን የምንሰጠው ባለፈውን ብዬ ዋለሁ። ቅዱስ ጊዮርጊስ ችግር ውስጥ የገባበት በአቶ አብነት ገብረ መስቀልና በሼህ መሐመድ አሊ አላሙዲ መካከል አለመግባባቶች፣ ግጭቶች ከተፈጠሩ በኋላ የዚህ ክለብ የፋይናንስ ጉዳይ ጥያቄ ምልክት ውስጥ ገባ። ከሁለቱ ግጭቶች በኋላ ማለት ነው። ስለዚህ ይህንን መስመር ማስያዝ ያስፈልጋል ብዬ አስባለሁ። ካልሆነ እንደዛ በፍቅር የምትወዱትን ክለብ ልታጡ ትችላላችሁ። አሁን ግለሰብ ላይ መንጠልጠሉን ማቆም ነው። እከሌ ለምን አልቀጠለም፣ እከሌ ያለ ጊዮርጊስን ብላችሁ የምታድኑበትን መንገድ ፈልጉ፣ የሚል ሐሳብ ነው። አንድ ያልተመለሰልኝ ጥያቄ ግን አቶ አብነት ገብረ መስቀል ተመርጧል አይደል? ባለፈው ምርጫ፣ በታገደው ምርጫ ላይ፣ አቶ አብነት እንዴት ነው ውጭ ሀገር ሆኖ አሜሪካ ሆኖ ይህንን ክለብ ቦርድ ሊመሩ የሚችሉት ጥያቄ የሚለው ሐሳብ እንደ ጥያቄ ይዣው መልስ ያላገኘውለት ጉዳይ ነው። አድማጮቻችን፣ ሰዓት ገደበን፣ በሌላ ቀን እንመለስበታለን በሰፊው የሰዓቱ ወጃ የስም ሳ ሰዓቱ ወር እናንተ ይደርሳል ነገ ምሳሳ ስድስት ተኩል ላይ እንገናኛለን። መልካም ቀን ይሆንላችሁ፣ ይመቻችሁ። ባይ ባይ።